ተመለሽ እስቲ ተሸነፊ አንቺ እሺ ያው ተመለስኩኝ ተመለሽ አትፈልግም አይደል አልፈልግም ለምን ስለምን አልፈልግም እኮ ለምንድን ነው የማትፈልገው አይደለም አዎ ያስብላ ማወቅ አለብኝ ማወቅ አለብኝ እንዴ አኩርፋይኝ አሁን በጣም በቃ ያስጠላውክ ምናምን ነበር ይመስለኝ ቆይ እንዴ

አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ አላችሁ አለውኛል። አልሐምዱሊላህ የረመዳን ስራ እንዴት አድርጉ ይዘዋችኋል? የበረታችሁ ነው ያው፣ ከአሁን በኋላ እያለቀብን ነው፣ ትንሽ ቀን ነው የሚቀረን። አላህ ከጎናችሁ ይሁን፣ አይዞዋችሁ፣ በርቱ ማለት ነው። የዛሬ እርሴ ሀይምና ብሩኬ ናቸው። እንግዲህ ሀይምና ብሩኬ ሰሞኑን በጣም ጠፍተው ነበረ የጠፉበትንም ምክንያት ደግሞ ሁለቱንም ጭቅጭቅ ላይ ነበሩ። እንግዲህ ትላንትና ሀይሚ በብሩኬ ቻናል ላይ ካሁን በኋላ ከብሩኬ ጋር መኖር አልፈልግም ተጣልተናል እያለች መልስ ትሰጣለች ማለት ነው። ብዙዎቻችሁም ደግሞ ሀይሚ ተረጋጊ ልክ አይደለሽም እያላችሁ መልስ ሰጣችኋል ማለት ነው። የሁላችን አስተያየት ይለያል። እኔም ደግሞ ያለኝ አስተያየት ልስጥ ማለት ነው። ሀይሚ አንደኛ ጥፋተኛ ነኝ አጥፍቻለሁ ብላለች። ከአጥፋች ጥፋቷ ደግሞ ካመነች እና ከቤት ወጣ ቡታጀራ ሄዳለሁ ቤተሰቦች ጋር ሄዳለሁ ማለት የለባትም ማለት ነው እንደ ጥፋቷን ደግሞ ነገሮቹን ሁሉንም ማስተካከል አለባት እንጂ በአንዴ ከቤት ወጥታ ቤተሰቦቼ ጋር አባቴ ጋር እናቴ ጋር ሄዳለሁ ማለት ይሄ ተገቢ አይደለም ማለት ነው። አንዳንዴ ያው እንሳሰታለን ሰው ሆኖ የማይሳሰት የለም። ሁላችንም እንሳሰታለን። ተሳስተንም ደግሞ እንታረቃለን። ግን በአንዴ ከቤት ወጥተን ቤተሰቦች ጋ አባቴ ጋ እናቴ ጋ እህቴ ጋ ወንድሜ ጋ ሄዳለሁ ማለት የለብንም ማለት ነው። ሀይሚ ጥፋተኛ እንደሆነች ካወቀች ይቅርታ መጠየቅ አለባት። ብሩኬ ታውቃላችሁ ያው ይቅርታ ከጠየቀች መቼም ይቅርታ አይቀበልም አንልም፣ ይቅርታ ይቀበላል ማለት ነው። ስለዚህ ሰው ሆኖ የማይሳሰት የለም። ሁላችንንም እነሳሰታለን ስለዚህ ሀይሚ መረጋጋት አለባት። በአንድ ከቤት ወጣ ቡታጀራ ሄዳለው ማለት የለባትም ማለት ነው። እንግዲህ ያው መጨረሻ ላይ ብሩኬ ያው ብዙ ነገር ነው ያላት። ብሩኬም ደግሞ ቡታጀራ እንድትሄድ ፈቃደኛ አይደለም ማለት ነው። እሷም ደግሞ ያው ሀይሚ በጣም ጎበዝ ናት። እኔ በጣም ነው ማመሰግናት አለ ብሩኬም ደግሞ ብሩኬም ታስቀይመውም አትፈልግም። መጨረሻ ግን አንተ ካልፈቀድክ እኔ ፍቃደኛ ካልሆንክ መሄድ አልፈልግም ብላ እሷም ደግሞ ወደ ቤት ተመልሳለች ማለት ነው። እንግዲህ አንዳንዴ ጥፋተኛ ከሆንን ማሸነፍ አለብን ግዴታ፣ ድርቅ ማለት የለብን ማናችንን ብንሆን ማለት ነው። እና ሀይሚ ጥፋተኛ ነኝ አጥፍቻለሁ ጥፋቴም ደግሞ ትንሽ አይደለም፣ በጣም ከባድ ነው ብላለች። ስለዚህ ጥፋተኛ እንደሆነች ካወቀች ይቅርታ መጠየቅ አለባት። ያው ይቅርታ ጠይቃለች፣ በመጨረሻ ጊዜ ይቅርታ ጠይቃለች። እና በጣም ነው የምናመሰግናት። አንዳንድ ሰው ጥፋቱን አጥፍቶም ጥፋተኛነኝ ጥፋተኛ ነኝ ካለ እውነት በጣም ነው ደስ የሚል። ሀይሜ ግን እውነተኛ ሰው ናት ማለት ነው። እውነት እውነተኛ ሀቀኛ ሰው ናት። ካጠፋች አጥፍቻለሁ ጥፋተኛንን ትላለች። እንደ ሰው ደግሞ እንደ ሌላ ሰው ድርቅ አትልም። በጣም ነው እኔ ማደንቃት። እና አሁን ያው ረመዳን ነው በረመዳን መጣላት የለባችሁ፣ አልፎም ደግሞ የእናንተ ጾም ነው። በጾም ምድር መጣላት የለባችሁም። ብሩኬ ስራ ሄዶ እስከሚመለስ ድረስ ፋብ ትንትን አድርገሽ መጠበቅ አለብሽ እንጂ በጾም ምድር መለያየት፣ መጣላት በጣም ነው የሚደብረው። እውነት እና ሀይሚም እናመሰግናታለን ያው ጥፋቷን ተቀብላለች ከዛም አልፎን ደግሞ ይቅርታም ጠይቃለች። ብሩኬም ደግሞ ቡታጀራ እንድትሄጂ አልፈልግም ተመለሺ ሲላት እሷም ደግሞ ተመለሰች ወደ ብሩኬ ጋ ሄዳለች ማለት ነው። በጣም ደስ ይላል። ብዙዎቻችሁም ደግሞ በሀይሚም በብሩኬ ተጨናንቃችሁ ነበር። በእርግጥ ሰሞኑ በጣም ጠፍተው ነበረ። ያው ሀይሚም ተናግራለች የጠፉበትን ምክንያት። ያው እንታውቃላችሁ አንዳንድ እኛ ሰዎች ብዙ ነገር ይገጥምናል። ያው ሁሌም አይመቻችልንም። በተለይ ኢትዮጵያ ውስጥ በጣም ችግር ነው አንዳንዴ መብራት ይጠፋል፣ በዛ ወይም ደግሞ በጣም ችግር ነው ማለት ነው። ስለዚህ ያው በጠፋ ሰዓት መፈለግ ጥሩ ነው። ብቻ መፈለግ በጣም ደስ ይላል ማለት ነው። የሀይሚና የብሩኬ ደጋፊዎች እውነት እኔ በጣም ነው የማደንቃቸው። ለማንኛውም ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱ።